የመዳንን ልብስ አልብሶኛል በሉ። ከዚያ ደግሞ በሉ የጽድቅን መጎናጸፊያ ደርቦልኛል በሉ። ከዛም እንዳልታቃላችሁ በአራት ተራ የሆነ የእንቁ ፈርጥ አድርግበት። ጂሰስ ክራይስት፣ በፊተኛው ተራ ሰርዲዮን፣ ቶጳዚዮን፣ የሚያብረቀርቅ እንቁ በሁለተኛውም ተራ በሉር ሰንፔር፣ አልማዝ በሶስተኛውም ተራ ያክንት፣ ኬልቄዶን፣ አሜቴስጢኖስ። ቀጥሎ ደግሞ በአራተኛው ተራላ ተራ ቢረሌ፣ መረግድ፣ እያስጲድ። ሁላችን የምናውቀው እዚህ ውስጥ አልማዝን ነው። ጂዘስ ክራይስት እስቲ ከዚህ ውስጥ አንዱ በሉ እኔ ነኝ በሉ እግዚአብሔር በሚቆጥር መቁጠር ራስን ቁጠር ሮቤል የታወቀ ነው። ስምኦን ጋድ ማን ማን እንደሆነ የታወቀ ነው። እግዚአብሔር ግን የኪዳን አምላክ ነው። ከኪዳኑ የተነሳ ሊከዳቸው አይችልም። ሊጠላቸው አይችልም። ሊንቃቸው፣ ሊያዋርዳቸው አይችልም። ድካማቸውን ያውቃል። ስንፍናቸውን ያውቃል። ግን የተሸከማቸው ማን ነው? አቤት ሊቀ ካህናቱ ነው። እስቲ ክብሩ ክብሬ ነው በሉ ባለበት አለሁ በሉ ሲቀመጥ እቀመጣለሁ በሉ፣ ሲነግስ እነግሳለሁ በክብር ሲገለጥ በሉ፣ አብሬው እገለጣለሁ ባለበት እኔ ያለሁ በሉ። አሜን። እርሱ ላይ ከመሆናችን የተነሳ በልብ ውስጥ እሱ የሰጠንን ስፍራ እዩ። ፐርፌክት የሆነ ጽድቁን ስለሰጠን አሁን እየቆጠረን ያለው በመረግድ ድንጋይ ላይ እንደተጻፈ ሮቤል ዝመን ምናምን ብቻ አይደለም እያንዳንዱ እዚህ ውስጥ እግዚአብሔር እኔን ለማጥፋት እንጂ የሚሰራው እኔን ለማዳን አይደለም ብሎ ተስፋ የቆረጠ ሰው፣ እያንዳንዱ ሰው እግዚአብሔር በትንሹ በትልቁ ነገር ተፈላልጎት ሊያነደው ሊያቃጥለው እንደወሰነበት የሚገምት ሰው፣ አዎ ልክ ነህ። ከእኔና ከአንተ የዕለት ተዕለት ኑሮ የተነሳ የሚገባን አንተ ያልከው ነው። ሊፈርድብን፣ ሊያጠፋን፣ ላይሰማን፣ ሊጠላን፣ በክፉ አይኑ ሊከታተለን ይገባው ነበረ። ግን ሊቀ ካህናቱን መካድ እግዚአብሔር አይችልም። የተሸከመንን ሊከዳው አይችልም። የተሸከመንን ይዛቸው ውጣ ሊል አይችልም። ስለዚህ በእርሱ ልብ ውስጥ እኩል የሆነ የእርሱን ጽድቅ ደህንነትና ጽድቅን ለብሰን ተጎናጽፈን ስለ ቆመን አሁን አበበ ማሞ ብቻ አይደለንም። እግዚአብሔር ምን ብሎ እንደጠረን ታውቃላችሁ? እንቁዎችን ውሰድ። እንቆችን ምስል ኢየሱስ ክራይስት የእንቁ ፈርጥ፣ እንደዛ አይነት የሚያምሩ እንቆችን ኪሱ ላይ ታደርጋለህ። እህ የእንቆቹም ድንጋዮች እንደ እስራኤል ልጆች ስሞች አስራ ሁለት ይሆናሉ። እስቲ የሚቀር የለም በሉ፣ ከበጎቹ በሉ፣ የሚቀር የለም።